ማነው? እንዴት ተጠራ? ለምን ተጠራ? ይሄ ሌዊ ከመጣ የሚለው ነገር ለመናገር በምንፈልግበት ሰዓት ላይ ሌዊ የያዕቆብ ሶስተኛ ልጅ ነው። ያዕቆብ ከወለዳቸው ልጆች ሶስተኛ ልጅ ነው። 12 ልጆች አሉ። የያዕቆብ ልጆች አይሰገድ ነገ የሚባሉ ከነዛ ከ12 ውስጥ ሶስተኛ ልጅ ነው ሌዊ። ሌዊ እንዴት ከዛ ከ12 ውስጥ ለብቻ እንዴት ነው ለእግዚአብሔር ተጠራ ተጠራ ተለያ ብለን በምናይበት ሰዓት ላይ ሌዊ አንድ ስራ አለው ዛሬ እዚህ ቦታ ላይ ትንሽ ቆም ብዬ መናገር ይፈልጋለሁ። ሌዊ እኔ ከወንድሞቹ ማከል ለብቻ ተጣልቶ ነው ለእግዚአብሔር ቤት ክህነት በቃ የሚለውን ነገር ሌዊ ሲተት መስሎ የታየውን ነገር ይሄ ለእግዚአብሔር ክብር አይሆንም ብሎ ያለው ነገር እግዚአብሔር ያዕቆብን እንዳወጣ የሚያው ያዕቆብ ልጅ ስለሆነ ያዕቆብን እግዚአብሔር ለይቶ ካወጣ በኋላ አስራ ሁለት ልጆች አሉ ከአስራ ሁለቱ ልጆች ማከል ውስጥ ሌዊ እንደስ ተለያ ብለን በምንድንበት ቦታ ላይ ሌዊ ሲተት መስሎ የታየውን ነገር

ቅድማቸው ዘጠኝ ቀኝ ላይ የምናገረው ነገር ማንበብ ትችላላቸው። በዛ ቦታ ላይ የምናገረው ሌዊ ብሎ ነው የሚጀምረው። ሌዊን ጠራ። ሌዊ ስጠራ ኢየሱስ ክርስቶስ ከየድ ጠራ ብለን የምንልበት ጊዜ ነገሮችን ሌዊ የአሳ ክርፋቱ ስለ ቋንቋ ይቅርታ ጠይቃቸዋል። የአሳ ክርፋቱና ግማቱ ምን አይል እንደሆነታ ቃላቸው ጌታ፣ ጌታ ሆኖ ከእግዚአብሔር ልጅ ሆኖ የንጉስ ልጅ ሆኖ አዳኝ ሆኖ ያለም መድኃኒት ሆኖ ካለበት ወርዶ እስከ አሳ አቅማዳ ጋ ሄዶ ሌዊና ተከተለኝ ብሎ የጠራ ጌታችን ኢየሱስ ክርስቶስ ሌዊን ከዛ ቦታ እንደጠራ መጽሐፍ ቅዱሳችን አስረግጦ ይናገራል። ይሄን ነገር ለምንድን ነው እንደዚህ ሌዊ ይጠራል? ሌዊ የተባለበት ምክንያት ብለን በምንልበት ጻፍ ላይ ቅድም ነግሬያችኋለሁ። መጀመሪያ መለሻ ላይ ሌዊ ለእግዚአብሔር ግን መማሩን ነገር ላይ አይከራደርም፣ ከወንድሞቹም ጋር አብሮ አይስማማም። በእንግዲህ አይነት ነገር ላይ ለራሱ እግዚአብሔርን ያ ለእግዚአብሔር ቀናተኛ የሆነ ሰው እንደነበረ ተናግራለሁ። ደቀዳ መዛሙርት እና ተራ ጌታችን ኢየሱስ ክርስቶስ መረጣቸው። መረጣቸውና ተከታዮቹ ያደረጋቸው እዚህ ቦታ ላይ ቆም ብለን እናስብ ያስፈልጋል ተከታዮች እና የእሱ ተከታዮች ሲያደረጣቸው ግማሾቹን ቀረጥ ሰብሳቢዎች፣ ግማሾቹን አሳ አጥማጆች። ሁለቱም ነገሮች የተለያዩ ነገሮች እንዲሆኑ እንድናውቅ ይፈልጋሉ። የመጀመሪያ ደረጃ አሳ ማለት አሳ ሲያቀምዱ እንደው ከሱቅ ከአሳ ሌት ሄደን ለመሸመት ስንፈልግ ያለው ሽታ ካላችሁ ጌታ ያን ሁሉ አናቅፈው ብሎ ከሱ ጋር ሁለተኛ ደረጃ ላይ ሜዳ ሲሰበስብ ሲጠራ ደግሞ ቀረጥ ሰብሳቢ ማለት ሌባ ቀማኛ ማለት ነው። በዛሬ ቋንቋ ያን ቀማኛ ሰዎች ሁሉ የሚጠባቀቁበት መጽሐፍ ቅዱሳችን በምታነበው በሰዓት ላይ ወረድ ብሎ ይናገራል። እነዚህ ይሄ ጌታችሁ ከነዚህ ጋር አብረን ይሆናል። በጣም በኃጢአት የሚደረገ ተሰጥቶ ኃጢአተኛ ነው የተባለውን ሰው መርጦ ለራሱ ክብር በዚህ ቦታ ላይ ከሱ ጋር ቁጭ ብሎ ጌታ እንደመረጣ መጽሐፍ ቅዱሳችን ይናገራል። የመረጣቸው ጌታ እስከ መቼ ድረስ የወሰዳቸው ጌታ አደረሳቸው? እንዴት አደረጋቸው? ምን ምን ሰራላቸው ብሎ በሰዓት ላይ ቆም ብለን ማሰረት እንፈልግበት ነገር ራሳችን በምናይበት ጊዜ ጌታ ኢየሱስ ክርስቶስ የመረጣቸውን እስከ የት የወሰዳቸው እስከ በየት የት እስከ ድረስ ተሸከማቸው ተቃበላቸው እየመገባቸው እያበላቸው እየነገራቸው እየሆና ብዙ ብቻችን ብቻይን አይደለም። ብቻሽን ብቻሽ አይደለም። ብቻ አይደለም። ጌታ ካንተ ጋር አለ። እስከዛ ድረስ ጌታ ጌታ ብቻችን ሲያውቅ

የጌታን ፍቅር እስከዚያ ድረስ እስከ የት እንደገባ ያሳየናል። እስከ ቃላኛው እስከ መስቀል ድረስ በጎችን አትቁ ክብል ራሱን አሳልፎ ሰጠን። ዛሬ ወደ ራሳችን በምንመጣበት ጊዜ ጥቂት ነገሮችን እንድናይ ፈልጋለሁ። ዛሬ ወደ እኔና ወደ እናንተ ስንመጣ ከየት ነው የተጣራ ነው? ከክብር ስፍራ ከቤተ መንግስት።